አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ሃሩን ሚዲያ ቤተሰቦች፣ በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ ብያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ሌመን ከተማ መስጂደ ዳዕዋ ግቢ 180 ሜትር ጥልቀት ያለው የንፁህ ውሃ ጉድጓድ ተመርቋል። ይህንን አስመልክቶ በቦታው በመገኘት ያዘጋጀነውን ዝግጅት ወደ እናንተ እናደርሳለን። አብራችሁን ቆይታችሁ እንድትከታተሉ ንጋበዝናችሁ። አብራችሁን ቆዩ። በኦሮሚያ ክልል ሌመን ከተማ በሚገኘው መስጂድ ዳዕዋ በመርከዘል አንሳር የተቆፈረ 180 ሜትር ጥልቀት ያለው የንጹህ ውሃ ጉድጓድ መጋቢት 13 2017 ዓም ዕለት ተመርቆ ለአገልግሎት ከፍትኗል። በምራ ግብሩ ላይም የሌመን ከተማ አስተዳደር ከፍተኛ የመንግስት ስራ ኃላፊዎች፣ የመጅሊስ አመራሮች፣ እንዲሁም አየር ጤና መርከዘል አንሳር አመራሮችና አባላት እንዲሁም የአካባቢው ሙስሊሞች ተገኝተዋል። በዝግጅቱ ላይ የተገኙት የከተማ አስተዳደሩ ተወካዮችም ሌመን ከተማ ሁሉንም ሰው እምነቱንና ማንነቱን ሳትለይ የምትቀበል ከተማ መሆኗን ገልጸው ሙስሊም ባለሀብቶችም በከተማዋ ሀብታቸውን ኢንቨስት በማድረግ ተጠቃሚ እንደሆኑም ጥሪያቸውን አቅርበዋል። አካታ መከናን ኡመኒ ሙስሊማ መጋላ ሌመን ጅርተኒ ፊ አና ከነ ከሰ ጅርተኒፍ አኩ መከናን ዱራ ሙስሊሙማን ነገኛ ተኩማዳ ጃለላ ወነከነ እስኒራ በሬ ጅራ

መጋቢት 13 2017 ዓ ም በተካሄደው የንጹህ ውሃ ጉድጓድ ምርቃት በተጨማሪም የዳዕዋ ፕሮግራም የተካሄደ ሲሆን ከጥቂት ወራት በፊት የተመረቀው በሌመን ከተማ የመጀመሪያ የሆነው መስጂደ ዳዕዋ በወንድም ድኗ ላይ አማካኝነት በተገኘ ቦታ በመርከዝ አንሳር ሙሉ ወጪ ተሸፍኖ የተገነባ መሆኑን ከዚህ በፊት መዘገባችን የሚታወስ ነው። በውሃ ምርቃቱ ማጠቃለያም ለመንግስት ከፍተኛ አመራሮች በአፋን ኦሮሞ ቋንቋ የተዘጋጀ ቅዱስ ቁርአንና የምስክር ወረቀት ሽልማት ተበረከተላቸው ሲሆን እዚህ ለመድረስ አስተዋጽኦ ላደረጉ አካላትም የምስጋና ሰርቲፊኬት ተሸልመዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር አላሁ አክበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እና ቀረብን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።